ለምሳሌ ለአንድ ቤት በቂ ነው። በዚህ አይነት መልክ መስራት እንችላለን። ለትላልቅ ለድርጅቶች ምናምን ሲሆን ደግሞ ሙሉን እንደዚህ አይነት ብሬከሮችን ደርድረን ማስቀመጥ መስራት እንችላለን ማለት ነው። የብሬከር አገልግሎታቸው ይሄንን ይመስላል። ብሬከር አገልግሎታቸው ይሄንን ይመስላል። ስለዚህ ስራቸው እንደዚህ ነው። እሺ እንደምታዩት፣ ይሄንኛው ይሄንኛውን ብሬከር ለምሳሌ ሁለት ፖዚሽን አለ በዚህ በኩልም ተርሚናል የሚገባበት አለ። በዚህ በኩልም ተርሚናል የሚገባበት አለ። ይሄንን እንደምታየው አገልግሎት ሲሰጥ እንዴት ነው እሱ የሚሆነው? ምን አይነት ምን አይነት ሲምቦል ነው የሚያሳየን? አገልግሎት መስጠት ሲጀምር ቀይ ነው የሚያሳየን። ቀይ ማለት ሬድ ማለት አደጋ ላይ እንደሆነ የሚያሳይ ሲስተም ነው ያም ማለት ትራፊክ ቦል ላይ ስንቆም እንኳን አረንጓዴ ሳታይ እንደመሄድ እንደማለት ነው። እንዲሁም ደግሞ ቀይ ሳታይ ቁም ነው በቃ ስቶፕ ነው። ስለዚህ ስቶፕ፣ ያም ማለት አገልግሎት እየሰጠ ነው፣ በዚህ ውስጥ ከረንት እያለፈ ነው። ስለዚህ ጥንቃቄ አድርጉ የሚል ሲስተም ያሳየናል። ይህ ብሬከር ምን አይነት ሲስተም አለው? ምን አይነት ሲምቦል አለው እኒ? አገልግሎት መርጠት ሲጀምር ይሄንኛው ከረንት በዚህ ውስጥ ማለፍ ሲጀምር ቀይ ምልክት ያሳየናል። ስቶፕ ይላል ማለት ነው። ስለዚህ እየሰራ ነው የሚለውን ሲስተም ነው የሚያሳየን። አሁን እንደምታውቁት አረንጓዴ አረንጓዴ ሲምቦል ነው የምናየው። ይህ አረንጓዴ ሲምቦል ኦፍላይን ያለው ነው። ኦፍላይን ያለው በዚህ ውስጥ ከረንት እያለፈ አይደለም፣ ኦር እየሰራ አይደለም የሚለውን ሲስተም ነው የሚያሳየው። ስለዚህ አሁን የምናየው ተመልከቱ፣ ይሄንን ኦን በምናደርግበት ሰዓት ምን አይነት ሲስተም የታየናል? ይኸውላችሁ ኦን እናድርገው። ይኸውላችሁ ተመልከቱ፣ ይሄንኛው ቀይ ነው፣ ይሄንኛው አረንጓዴ ነው። የዚኛው ከረንት እያለፈ አይደለም፣ በዚህ ውስጥ ከረንት እያለፈ አይደለም። ስለዚህ ኦፍ ሆኖ ነው ያለው። በዚህ ሰዓት መስራት ትችላላችሁ የሚል ሲስተም ነው የሚያሳየ። ይሄንኛው ግን አደጋ ላይ ነው ያለው። ስለዚህ ተጠንቀቁ፣ ችግር አለ የሚል ሲስተም ነው የሚያሳየ። ይኸውላችሁ እዚህ ጋር ቀይ ምልክት ተይዟል፣ እዚህ ጋር አረንጓዴ ምልክት ተይዟል። ይሄ አረንጓዴ ምልክት ማለት ኦፍ ሆኖ ነው ያለው። ይህ ቀይ ምልክት ማለት ደግሞ ኦን ሆኖ ነው ያለው። ስለዚህ ይሄ ኦን ሆኖ ማለት ደግሞ አገልግሎት እየሰጣ ነው ከረንት እያለፈ ነውና ጥንቃቄ አድርጉ እስቶፕ እያለ ነው ማለት ነው። ስለዚህ ይሄንኛውንም ኦን ተናረጋ፣ አሁን ቀይ ያሳየናል። ስለዚህ እዚህ ላይ ሁለቱም ላይን ከረንት እያለፈባቸው ነው። ከረንት በዚህ ውስጥ እያለፈ ስለሆነ ጥንቃቄ አድርጉ የሚል ሲስተም ነው የሚያሳየ። በዚህ ውስጥ ከረንት እያለፈ ያለፈ ነውና ጥንቃቄ አድርጉ የሚል ሲስተም ነው የሚያሳየ። እዚህ ጋር እንደምታዩት ጽሑፍ ያለበት ሲስተም አለ ይሄው ላይ ይሄ ጽሑፍ ያለበት ቦታ ጽሑፍ ያለበት ቦታ ምንጊዜም ኢንፑት የሚገባበት ነው። ለምሳሌ ከቆጣሪ የመጣው ላይን ሊሆን ይችላል። እንዲሁም ከሶኬት ላይን የመጣው ሊሆን ይችላል። ከኤሌክትሪክ ምጣድ የመጣ ሊሆን ይችላል። ከላይቲንግ የመጣ ላይን ሊሆን ይችላል። ከተለያየ ፐርፐዝ ከተለያየ ሎድ የመጣ ላይን ሊሆን ይችላል። ይህ ጽሁፍ ያለበት ላይን ላይ ኢንፑት የሚገባ ነው ብያቸዋል። ይህ ኢንፑት የሚገባበት ላይን ነው። ይህ ኢንፑት የሚገባበት ላይን ነው። በደንብ ስሙት። ስለዚህ ይህ ኢንፑት የሚገባበት ላይን ነው። ሻንቲንግ የሚደረገው ቤት ነው እሱ። ለምሳሌ እዚህ ውስጥ ፌዝ ገባ፣ ቀጥታ ከቆጣሪ የመጣው ላይን እዚህ ውስጥ ይዝገባ እንበል። ከዚህ ወደዚኛው ከዚህ ወደዚኛው እያለ ለሁሉም ብሬከሮች ሊያደርስ የሚችለው እንዴት ነው? እሱ የሚለውን ነገር አሳያቸዋለሁ። ስለዚህ እዚህ ጋር እንደምታዩት ምንም ጽሁፍ የለውም። ከታች በኩል ምንም አይነት ጽሁፍ የምታዩት የለም። ጽሁፍ ያለው ከላይ በኩል ነው። ስለዚህ በዚህ ጽሁፍ በሌለበት በኩል ከስር በኩል ሙሉ ሻንት እናደርጋለን። ሙሉን ሃያም ብሬከር ይሁን ሀያ አምስት ብሬከር የሚሆን አስር አስራ ሁለት ብሬከር የሚሆን ስምንት ብሬከር የሚሆን ከስር ምን ጊዜም ሻንት እናደርጋለን። ይኸውላችሁ በዚህ ውስጥ እያስገባን ተርሚናሉን በዚህ ውስጥ እያስገባን እናፍራለን ማለት ነው። ወደቀኝ ይህንኛው ሙሉን እናፍራለን። ለዚህ የምንጠቀመው ፌስ ባር ብለን የምንለዋለን። ይህ አሰራራቸው ለምሳሌ ይኸውላችሁ በዚህ በኩል ሙሉ ምን ይደረጋል ማለት ነው፣ ሻንት ይደረጋል። እዚህ አንድ ፌዝ እዚህ ከገባ ለሁሉ ፌዝ ከዚህ ያገኛል ማለት ነው ሻንት ሻንት ሻንት ሻንት ሻንት ሻንት ሻንት ሻንት ሻንት ሻንት ያለ ሁሉ ብሬካር ከዚህ ፌዝ ያገኛል ስለዚህ ፌዝ ምን የምንቸግረው ነገር አይኖርም ማለት ነው ይሄ ነው አሁን እዚህ ጋር የምናየው ነገር አለ ምንድነው እሱ የምናየው ፌዝ ባር ብለን የምንለዋለን እስከዛሬ አላየነውም በቪዲዮ አልሰራሁትም በሌላ ሲስተም ነበር ስትሰራ የነበረው እስከ ዛሬ። ይሄ እንደምታዩት ፌዝ ባር ብለን የምንለው ፌዝባር። ፌዝባር ምንድን ነው እሱ የሚለውን በደንብ እነግራችኋለሁ። ይህ እንደምታዩት ፌዝ ፌዝባር ነው። አንድ አንዱም ጠይቆች ጠይቃችሁኛል ለምንድን ነው ፌዝ ባር የማትጠቀመው የሚል አስተያየትም ሰጣችሁኛል። ከዚህ በኋላ ይሄው ላይ ተጠቀምላችኋለሁ፣ ደስ ይበላችሁ። ይሄ ማለት ፌዝባር ነው። ፌዝባር ምን ምን አይነት ፌዝ ባር ብለን የምንለው ስንት አይነት አለ? ምን ምን ፌዝ ባር አለ? አንደኛ ስሪ ፌዝ ፌዝ ባር ብለን ምንለዋል። ስሪፌዝ ፌዝ ባር ብለን የምንለው ምን ማለት ነው? እሱ ምን ማለት ነው? እሱ ለምሳሌ ሶስት ፌዝ ከመጣ፣ ሶስት ፌዝ ከመጣ ይሄንኛው ፌዝ ከዚህኛው ፌዝ ጋር አይገናኝም። ይሄንኛው ፌዝ ከዚህኛው ጋር አይገናኝም። ልክ እንደዚህ ተራራቅ አይነት ነገር ነው ያላቸው። ያ ፌዝ በር ብለን የምንለው በስሪ ፌዝ የሚቀመጠው ማለት ነው። ይሄንኛው ሲንግል ፌዝ ፌዝ ባር ብለን የምንለው ሲንግል ፌዝ ፌዝ ባር ብለን የምንለው ነው። ይህ ፌዝ ባር ለትላልቅ ለድርጅቶች መጠቀም እንችላለን፣ ለመኖሪያ ቤት መጠቀም እንችላለን። እይቁራጥን ለምሳሌ ስምንት ብሬከር የምንጠቀም ከሆነ ከዚህ ውስጥ እንቆጥርና እዚህ ጋር አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት፣ ይሄን ስምንቱን ቆጥረን ልክ ከዚህ ጋር ቆርጠን መጠቀም እንችላለን። ይሄንኛው ሙሉን ለአንድ ሲስተም መጠቀም እንችላለን። እንዲሁም 18 ብሬከር ከሆነ ደግሞ እንደዚሁ ቆጥረን አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት እያ ቆጥረን እስከ 18 ቆጥረን ልክ እዚህ አካባቢ እንደዚህ ቁርጥ እናደርገዋለን ማለት ነው፣ ቆርጠን በዛ ሲስተም መጠቀም እንችላለን። እንዴት ነው እሱ የምንጠቀመው? እንዳልኳችሁ ሲንግል ፌስ ፌስ ባር እና ስሪ ፌስ ፌስ ባር ብለን የምንለዋለን ብያቸዋለሁ። ሲንግል ፌስ ፌስ ባር ብለን የምንለው ሁለት መቶ ሃያ ቮልትን የሚቀበል በሁለት መቶ ሃያ ቮልት ሊሰራልን የሚችል ሲስተም ማለት ነው። ስለዚህ ይህ ሲስተም ይህ ፌስ ባር ሲንግል ፌስ ባር ብለን የምንለው ነው። እንዳልኳችሁ እዚህ ጋር ማዕት ብሬከር ልትደረድሩ ይችላላችሁ። ማዕት ብሬከር ልትደረድሩ ይችላላችሁ እዚህ ጋር ሙሉን ብሬከሩ የደረደራችሁትን ብሬከር ምን ታረጋላችሁ ማለት ነው። ይህን ፌዝ ባር ከስር በኩል ጽሑፍ በሌለበት ብያቸዋለሁ፣ ከስር በኩል ሻንት እናደርጋለን። ሻንት የምናደርገው ይህን ፌዝ ባሩን ማስገባት ብቻ ነው። ተዘጋጅቶ የተቀመጠ ነው ይሄ። ማለት ይሄ ማለት እንደምታዩት ይህ ከረንት የሚያስተላልፍ ነው። ይህ ሙሉ ከዚህ እስከዚህ ድረስ ከጫፍ እስከ ጫፍ ድረስ ከጫፍ እስከ ጫፍ ድረስ ቼክ ብናደርግ በኮንቲቲ ቼክ ብናደርግ ሙሉ ኮንቲቲ ይሰጣል። ምክንያቱም ይህ ሙሉ የተገናኘ ላይ ነው ኮንዳክተር ነው። እንደምታዩት ይህ ኮንዳክተር ነው። ስለዚህ ይህንኛው አያስተላልፍም። ይሄ ኢንሱሌሽን ሆኖ፣ ይህንኛው ግን ኮንዳክተር ነው። ይሄ ኮንዳክተሩ ቀጥታ ብሬከር ውስጥ የሚገባ ነው ማለት ነው። ተመልከቱ። አሁን ይሄንኛው ብሬከር ምን እናደርጋለን? ከስር በኩል ሙሉ እናስገባለን። ልክ እንደዚህ ያደረገ እናስገባለን። ይኸውላችሁ ሙሉ ገባ፣ በሚገርም ሁኔታ አይታችኋላ። ይህ ይሄ ፌስባር ገባ ማለት ነው። ከዚህ በኋላ ምን ማድረግ እንችላለን? ማሰር እንችላለን። እያሰረን ማስቀመጥ እንችላለን። ልክ እንደዚህ እናስገባለን ማለት ነው አይ ወላጅ በዚህ በኩል ሙሉ እንደምታዩት እንደዚህ ማሰር እንችላለን። ይሄ ይሄ ሲንግል ፌዝ ባር ብለን የምንለውን ይሄንን ይመስላል የብሬከር አሰራር የብሬከር አደራደር። ስለዚህ ይሄንኛው ሙሉን እንደዚህ አድርገን አስገብተን ማሰር እንችላለን። ተመልካቾች በአሪፍ ሁኔታ እንደዚህ አድርገን አስራ ከላይ በኩል ደግሞ ኢንፑት እየሰጠን መስራት እንችላለን በዚህ አይነት ሁኔታ። ስለዚህ እዚህ ጋር ስንት አይነት ብሬከሮችን አይተናል? አስር አምፒር ብሬከር 16 አምፒር ብሬከር እንዲሁም ሀያ አምስት አምፒር ብሬከር ተጨማሪ 32 አምፒር ብሬከሮችን አይተናል። አገልግሎታቸው እንዴት ነው? እሱ ለምን ለምን ፐርፐዝነት የምንጠቀመው? አስር አምፒር ለምንድን ነው ለምን የምንጠቀመው? ምን የምንጠቀመው 16 አምፒር ለምንድን ነው የምንጠቀመው ሃያ አምስት አምፒር ለምንድን ነው የምንጠቀመው፣ ሰላሳ ሁለት አምፒር ለምንድን ነው የምንጠቀመው የሚለውን ነገር ዘርዘር አድርጌ ነግሬያቸዋለሁ። ስለዚህ በዚህ ቪዲዮ ላይ በዚህ ቪዲዮ ላይ የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ከዛ ውጪ ይህም ቪዲዮ ሼር ያደረጋችሁልኝ እንዲሁም ሰብስክራይብ ያደረጋችሁ ለብዙዎች እንተሳውቁልኝ በትህትና ጠይቃችኋለሁ። ከዛ ውጪ አሰራራቸው ይሄ ደግሞ ቀጥታ ሄዶ ቦርድ ላይ እንዴት ነው የሚሰራው የሚለውን ነገር እሱን ራሱን የቻለ ቪዲዮ ሰራላችኋለሁ። ይሄ ግን አገልግሎታችሁ እንዴት ነው እሱ የሚለውን ነገር እንድትረዱትና እንድታውቁ ስለፈለኩ ነው እዚህ ጋር ላሳያችሁ የመጣሁት። ይሄንን ይመስላል ይሄንን ይመስላል። ስለዚህ በዛ አይነት መልክ መጠቀም ይኖርብናል። እናም ስለነበረን ጊዜና ቆይታ ሁሉ ከልብ አመሰግናለሁ። መልካም ጊዜና ቆይታውን ላችሁ ጉድባይ